ዴዚ የልጅ እናት ልትሆን ነው። ሰላም ጤና ይስጥልኝ። የተከበራችሁ ውድ አስቱ ቲዩብ ቤተሰቦች እንዴናችሁ፣ እንዲከረማችሁ፣ ሰላም ፍቅር ጤና ከእናንተ ጋር እንዲሆን እያልኩኝ ዛሬ በአዲስ ርዕስ ጮማ በሆነ ወሬ ወደ እናንተ መጥቻለሁ። ይህንን ቪዲዮ ስትጀምሩ እባካችሁ በቀናነት በላይክ ጀምሩ። ምክንያቱም ዩቱብ ቪዲዮዬን ሪኮመንድ እያደረገው ስላልሆነ፣ ለሁሉም ሰብስክራይቦቼ እየደረሰ ስላልሆነ ላይክ ካደረጋችሁ ግን እራሱ ስለሚያ ደርሰው ማለት ነው። ለእናንተ ምንም አይጎዳችሁም። ለእኔ ግን ስለሚጠቅመኝ በላይክ ጀምሩ። ብዙ ጊዜ አላስቸግራችሁም። አሁን ግን ዩቱቤ ወደታች ስለወረደ እንዲነሳልኝ በላይክ ጀምሩ እያልኩኝ ዛሬ ወደ መጣውበት ጮማ ወደ ሆነ ወሬ አልፋለሁ። ዛሬ የመጣውበት እንግዲህ ወሬ ያስተምረም ሊያዝናናም ይችላል። በተለይ ደግሞ በተለይ በተለይ በተለይ እነዚህ ሀያ ቤት ላላችሁ ሴት እህቶች እንዲሁም በፍቅር የከነፋችሁ እህቶች ዴዚን የምታቋት ብዙዎች ታቋት አላችሁ ብዬ አስባለሁ። የማታቋት ካላችሁ እንግዲህ ዴዚ በእናቷ ኢትዮጵያዊ የሆነች አንድ የትግራይ ወጣት ኢትዮጵያዊ ወንድ ያፈቀረች እሱን ለማግኘት ብላ ከሀገር አሜሪካ እሱ ወደሚኖርበት ሀገር የሄደች ሄዳ ፍቅሯን በተግባር ያሳየች አሁን ላይ ካሉት ፍቅር እውነተኛ ፍቅር መሆኑን ያሳየች ልጅ ናት። እንግዲህ አንድ ቪዲዮ መጀመሪያ ላይ ያስገባውላችሁ ቪዲዮ ወጥቷል፣ በነገራችን ላይ በአሁን ሰዓት። እኔ ራሴ እየተጠራጠርኩ ነው። እውነተኛው ቪዲዮ የቱ ነው፣ እውነተኛ ያልሆነውስ የቱ ነው እያልኩ በጣም እየተጠራጠርኩ ያለሁበት ጊዜ ነው። ምክንያቱም በኤአይ የሚሰሩ ቪዲዮዎች፣ በኤአይ የሚሰሩ ፎቶዎች እና ኖርማል ፎቶዎች በደንብ አተኩራችሁ ካላያችኋቸው በቀር ማወቅ አትችሉም። እና የዴዚን ግን ሳየው ብዙም እንትን አልመሰለኝም። ምክንያቱም ያንን ልብስ ለብሳ አይቻታለሁኝ እና ከዛ ላይ በጣም ብዙ ሰው የሚወዳት እሷንም ሆነ ያፈቀረችውን አሌክስን በጣም ብዙዎች በፍቅር የሚወዷቸው ያው እንግዲህ እንደሚታወቀው የእሷና የአሌክስ ፍቅር ልክ እንደ ሳምሪ እና ፋኒ መጀመሪያ አካባቢ አሁን ያለው የሳምሪና የፋኒ ሁኔታ ሳይሆን መጀመሪያ አካባቢ ሳምሪ ያደረገችው ነገር እሷም ላይ የደረሰው ልክ እንደዛ ነው በተለይ በእናቷ በኩል አሌክስን አልተቀበለችውም እስካሁን ድረስም አልተቀበለችውም እሷ ግን ፍቅሯን ብላ ከምንም በላይ ፍቅር ይበልጣል፣ እግዚአብሔር ያስተማረም ፍቅር ነው። ስለዚህ እኔ ደግሞ ሀያ አንድ አመት ሞልቶኛል፣ ትልቅ ሰው ነኝ። ማንም ሊነግረኝ አይገባም። እኔ ስለ ዘር አታውሩኝ። እሱ ትግራዊ ቢሆን እናቴ አማራ ብትሆን እኔ የሌላ ሀገር ዜጋ ነኝ እስከ ማለት ድረስ ደርሳለች። ያን ያለችበት ምክንያት ደግሞ እናቷን በመጥላት ምናምን ሳይሆን በቃ እቺ ልጅ አፍቅራለች። ፍቅር ከምንም ይበልጣም ብላ አምናለች። እዚህ ላይ ስናገር እናትና አባታችሁን አታክብሩ እያ ያልኩኝ አይደለም። እናትና አባታችሁ ትልቁ ቤተሰቦቻችሁ መሰረቱ የሁሉም ነገር መሰረት ቤተሰቦቻችሁ ናቸው። ቤተሰቦቻችሁ ለዛ ነገር ፍቃድ እንዲሰጧችሁ ወይም ደግሞ በትክክል አምነውበት እሺ እንዲሏችሁ ማድረግ አለባችሁ። በሳምሪና በፋኒ ብታዩት ሳምሪ ዞራ ዞራ ተመልሳ የሄደችው እናቷ ጋር ነው። ምን እያለች ነው ያለችው? አሁን ሳምሪ ቤተሰብ የለሽም እስከ መባል ደርሻለሁ፣ ከእኔ ጋር ብትጣይ የት ትሄጃለሽ እስከ መባል ደርሻለሁ፣ እኔ ከቤተሰቤ ስለራቅኩ ብላለች። ይህን ነገር በሳምሪ ብቻ ሳይሆን በሌሎቹም እናገራለሁ። ቤተሰቦቻችሁን አክብሩ። እነሱ ማለት ፍቅረኛችሁን ያምጡላችሁ፣ እነሱ የሚሏችሁን አድርጉ ሳይሆን ከቤተሰቦቻችሁ ጋር አትኮራረፉ። ቢያንስ እነሱ ቢያኮርፋችሁም እናንተ ሁሉ ነገር ጥላችሁ ትታችሁ እየሄዳችሁ አኩርፎ መቅረት ወይም መለያየት ሳይሆን ቢሰድቧችሁም የሆነ ነገር ቢያደርጓችሁም ቤተሰብ እናት እናት ነው፣ አባት አባት ነው እና እነሱ እስከሚቀበሏችሁ ነገር ጥረታችሁን አታቋርጡ ነው የምለው። እንግዲህ ዴዚም የደረሰባትን ነገር እንደዚህ ነው። እናቷ እስካሁን ድረስ አልተቀበለቻትም። እንደውም ምንድነው ሰሞኑን ደግሞ እየታየ ያለው ነገር አለ። ያ ነገር ደግሞ ልክ የሳምሬ ነገር ሊደገም እንደሆነ በጣም እያናደዳት እንደሆነ ከሌላ ሴት ጋር እያወራ እንደሆነ ምናምን እየተወራ ባለበት ሰዓት ነው እንግዲህ ይህ ቪዲዮ የተለቀቀው። ይህ ቪዲዮ በእርግጥ በአሁን ሰዓት እሷ እኔ እርግጠኛ ነኝ እርጉዝ ናት ብዬ ለማመን ይከብደኛል። ምክንያቱም ገና ልጅ ናት፣ ገና ተማሪ ናት፣ ትምህርቷን እራሱ አልጨረሰችም። በዚህ ዕድሜዋ ልጅ ቢመጣ ብዙ ነገሮችን እንትን ልታደርግ ትችል ይሆናል። ምክንያቱም አንደኛ ነገር ከምትወደው ልጅ ወይም ደግሞ ቀለበት ካደረገላት ፕሮምስ ከተገባቡት ልጅ ጋር አንድ ላይ አይደለም እየኖረች አለችው። እሷ ሌላ ቦታ ናት፣ እሱ ሌላ ቦታ ነው። ስለዚህ ይህ ነገር እውነቱ ነው። ዴዚ እውነት እርጉስ ሆና ከሆነ እውነት እንደተባለው አሌክስ የሆነ ነገር እናትየዋ አሸነፈች ማለት ነው። እንደዚህ ስላችሁ አሌክስን ጠልቼ ምናምን አይደለም እኔ በሁለተኛ በሁለታቸው ፍቅር ፍቅር በጣም ነው ደስ የሚለኝ እሷ የከፈለችው ለፍቅር ብላ በተለይ እሷ የከፈለችው መስዋዕትነት ማንም የማይከፍለው ትክክለኛ ፍቅር እንዳላት ንጹህ ልብ እንዳላት ያሳየችበት ነው አገር አቋርጣ ነው የሄደችው እሱን ፍለጋ ፓስፖርት ቢያዝባት ብዙ ነገር ቢደረግባት ያንን ነገር አስተካክላ ግን ፍቅሯን ፍለጋ ሄዳ ፍቅሯን አግኝታለች ግን አሁን ምንድን ነው እየተባለ የነበረው በሱ በኩል እሱ አሜሪካ ለመግባት ፈልጎ ነው። እሷን ለሆነ ነገር ለማሰናከል ነው። ትምህርቷን እንደትማር ለማድረግ ነው ሲባል ነበርና ዴዚ እንግዲህ እርጉዝ ከሆነች ቢያንስ የሆነ አመት ሉስ ታደርጋለች ከትምህርቷ። ስለዚህ ያ ነገር ይመጣል የተባለው ነገር ሆነ ሊሆን ይሆናል ተብሎ ይወራል። ግን ዋናው ትልቁ ነገር ምንድ ነው? የሁለታቸው መፋቀር ነው። እና ዴዚ አሁን ይሄ ፎቶ ቪዲዮ ቪዲዮ ነው፣ ፎቶ እንኳን አይደለም ቪዲዮ ነው የወጣው። እንግዲህ ሰሞኑን ደግሞ የተለያዩ ወሬዎች እየተወሩ ነው። መቼም ቲክቶክን የምታዩ ከሆነ ታዩታላችሁ፣ እየተወሩ ነው። እሷ ደግሞ እርጉዝ ናት እየተባለ ነው። አብዛኞቹ ከልጅ ች ከልጅ ጋር ያቀናብሯታል። በቃ ብዙ መልካም ምኞታቸውን ማለት በሰላም እንድትወልድ መልካም ምኞታቸውን እየተመኙላት ነውና እኔም እርጉስ ሆና ከሆነ ትክክለኛ ከሆነ ይህ ቪዲዮ የምመኝላት በሰላም እንድትወልድ በሰላም ልጇን እንድታቅፍ፣ በሆዷ ያለው በእጇ እንዲሆንላት ነው የምመኝላት፣ እንደ አንድ እህት ማለት ነው። ከዛ ውጭ ግን የሁለቱ ፍቅር ንፋስ ገብቶበታል ወይ፣ ወይስ ደግሞ በትክክለኛው መንገድ እየሄደ ነው የሚለውን ወደፊት የምናየው ይሆናል። አሁን ላይ ግን እየተደረገ ያለው ነገር ያው እሱ ሌላ ሴት እንደያዘ እሷ ደግሞ እርጉዝ እንደሆነች ነው እየተወራ ያለው። ቢሆንም እኔ እርጉዝ ከሆነች በተለይ ዴዚ በዚህ እድሜዋ እርጉዝ ከሆነች እግዚአብሔር አምላክ በሰላም ወልዳ ልጇን እንድታቅፍ እንዲያደርጋትና ይሄኛው ደግሞ እውነት አሌክስ የእሷ ፍቅር ጨርሶ ነው ወይ በዚህ በዚህ በፍጥነት የሳምሪና የፋኒ እንኳ ስንት ወልደው ሁለት ልጅ ወልደው ቆይተው የሆነ ነገር መሃላቸው ተፈጥሮ ነው የተለያዩት። ግን አሌክስ ይሄንን አድርጎ ከሆነ በጣም ከባድ ነው እውነት ለመናገር እውነት እንደተባለው እናቷን እናቷን እሷ ስላልፈለገችው እናቷ ወጥታ ስለሱ አንዳንድ ያልተገባ ነገሮችን ስትናገር ስለነበረ አሌክስ እኮ አይወዳትም እናቷን ለመበቀል ወይም እናቷን ለማናደድ እሷ ስለምታፈቅረው ነው ተብሎ እየተባለ ስለነበረ ያንን ነገር ያረጋግጣል ማለት ነው። እውነት አሌክስ ይሄንን አድርጎ ከሆነ በዚህ ፍጥነት እሷ ሄዳ አግኝታው ከዛ መጥታ ለመሄድ ራሱ በጣም እየጓጓችለት ባለ ሰዓት ይህንን አድርጎ ከሆነ በጣም ያሳዝናል። በተለይ ደግሞ እሷ ነፍሰ ጡር ሆና እሱ ሌላ ነገር አድርጎ ከሆነ በጣም ከባድ ነው። እኔ የምመኝላቸው ሁለቱም አንድ ላይ ሆነው ኑሯቸው ተስተካክሎ፣ ልጅም እርጉዞና ከሆነ እንድትወልድ በሰላምና አንድ ላይ እንዲቀጥሉ ነው እንደ ማንኛውም ኢትዮጵያዊ ሴት የምመኝላቸው። ከዛ ውጭ ግን አዲስ ነገር አዲስ ፍትፈታ እርግጠኛ ነኝ ይኖራል ብዬ አስባለሁ። ለምን ኮመንታተሮች በጣም ብዙ የሚወዷቸው ተከታዩ ስላለው ፈልፍለው ያወጡታን፣ እኔ ደግሞ ያንን ይዤ ለእናንተ ፈተፍታለው የተሰማኝን እናገራለሁ ብዬ እመጣለሁ። ስለዚህ ለዛሬ እንግዲህ ዴዚ እርጉዝ መሆኗን ነው እኔም አውቀው ማለት ነው። እናንተ ደግሞ አይ አይደለም ወይ ነው የሚለውን ኮመንት ላይ ያስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።